ወርኢኩ ውስተ የማኑ ለውእቱ ዘይነብር ዲበ መንበር መጽሐፈ ጽሑፈን ውስቴታ ወአንጸፋ ሲናገረው የመጣው ነው። ከዚህ በኋላ በመንበሩ ተቀምጦ ባለው ከሱ ከቀኝ እጁ የተጻፈች መጽሐፍ አየሁ። ጥራዝ ለጥራዝ፣ ብራና ለብራና ገበታ ለገበታ የተያያዘች እንደማለት ነው። በሰባት ማኅተም በሰባት ቁልፍ የተቆለፈች፣ የታተመች፣ የተዘጋች እንደ ደብረ ብርሃን ወንጌል እንዳጣጣሚ አጣጣሚ ሀዊ ናት ነው። አንድም ዛለው የኩላለው ያመጣል ነው። መጽሐፈ ምስጢረ ምጽአት ነው ነው። እንተውስጣ ከምፅት አስቀድሞ የሚሆነው የሚደረገው ወእንታፋ በኋላ የሚሆነው ነው። ወትምት በሰባት ማየትም በሰባት በሰባት መንፈቅ እየተከፈለች የምትፈጸም ከዘመነ ስጋዌ እስከ ዘመነ ተባላት አንድ ወገን ከዘመነ ተንባላት እስከ ሐሳዊ መሲህ አንድ ወገን፣ ከሐሳዊ መሲህ ዘመን እስከ ዕለተ ምጽአት ድረስ ያለውን አንድ ወገን አድርጎ ከሶስት አድርጎ እየከፈለ እየቀመረ ያሳየዋል። እንዲህ ግን ስለሆነ የኋላውን ወደፊት፣ የፊቱን ወደ ኋላ ያደርጋል። አንድም ያንኑ እያቀዳደመ እየደጋገመ ይተረጉማል ነው አንድም

እንተ ውስጣ በሱ ከሱ ዘመን አስቀድሞ የነበረው ወንታፋ በሱ ጊዜ የሚሆነው ከሱ በኋላ የሚሆነው ነው። አንድም መጻፈ መጽሐፍ ጽህፍት ምስጢረ አለም ዓለም ነው። እንተ ውስጣ የማይታየው ወንታፋ የሚታየው። አንድም እንተ ውስጣ ከሰማይ በላይ ያለው ወንተ አፋ ከምድር በታች ያለው። አንድም እንተ ውስጣ ከሰማይ በታች ወንታፋ ከምድር በላይ ያለው ነው ነው። ይህንን በሰባት በሰባት እየከፈለ ያሳየዋል። ውሃ ተንቡቺ በሰባቱ ማየተም እንዲ ዝህሉ ላለው ያመጣል። ብቻ መጻሐያትን አያሳየውም ብሎ ሀላፊያትንም ይነግረዋልና መጽሐፈ ጽፍተ አዳም ነው ነው። እንተ ውስጣ ነፍሱ ወይንታፋ ሥጋው ወይትምት በሰባቱም አይተም በሰባቱ ሀብታት የከበረ አሚን ሁነኔ ንጽና፣ ሀይል፣ መንግስት፣ ክህነት፣ ትንቢት ናቸው ነው። አንድም መጽሐፈ ጽህፍተ መጽሐፍ ጽህፍት እመቤታችን ናት። እንተ ውስጣ ነፍሷ ወይንታፋ ሥጋዋ ወትምት በሰባቱም አይተም በሰባት ፍጹም ሀብታት የከበረች እስመ ወልቁ ሰባቱ በሀበራውያን ፍጹሞት እንጂ አንድም መጽሐፈ ጽፍተ መጽሐፍ ጽፍት ጌታ እንተ ውስጣ ነፍሱ ወንታፋ ሥጋው አንድም እንተ ውስጣ መለኮት ወንታፋ ትስብእት ነው። ወተምት በሰባቱም አይተም ኢሳይያስ በትንቢት የተናገራቸውን ሰባቱን ሀብታት

መጽሐፈ ጽህፍተ እንተ ውስጣ ወእንተ አፍአሃ ወትምት በሰባቱ ማኅተም ወርኢኩ መልአክ አብይ ይጸርፍ ወይ በቃል አብይ ለመኑ ይደሉ ይክሥታ ለዛቲ መጽሐፍ። ታላቁ መልአክ በሚያስፈራ ድምፅ ሲናገር ሰማ ሰማ አለ ይችን መጽሐፍ ማን ሊከፍታት፣ ቁልፏን ማን ሊከፍታት ሊገልጻት ይችላል አለ። ምስጢረ መጽሐፍትን ማንም ገንዘብ ሊያደርጋት ሊመረምራት፣ ሊያውቃት የሚቻለው የለም ሲል ነው። ወይፍታም አየተሚያ ሰባቱን ምስጢረ መጽሐፍትን ሊፈታት ቁልፏን ሊፈታት፣ ሊያውቃት፣ ሊመራመራት፣ ገንዘብ ሊያደርጋት የሚቻለው የለም ዋአልቦ ዘክህለ ከሢቶታ ለኢቲ መጽሐፍ ወኢ ርዕዮታ ምስጢረ መጽትን ያችን መጽሐፍ ገልጦ ቁልፋን ፈቶ ማየት የሚቻለው እንደሌለ፣ ምስጢረ መጻትንም ሊመረምራት፣ ሊያውቃት፣ ገንዘብ ሊያደርጋት የሚቻለው የለም። በሰማይም መልአክም ቢሆን፣ በምድር ሰውም ቢሆን ወብዙን ለበከዩ ሊቻላት ሊያውቀው የቻለ የለም ነው ብዙዎች ያለቀሱ አሉ። ዋለሂ ምስሌ ሆሙ በከይኩ ያለበት ነው። እኔም ከነሱ ጋር እንደነሱ አብር ያለቀሱ ልጅነት በታጣበት ወራት እንዳለ ሆኖ በእነሱ ተገብቶ አብሮ ያለቅሳል። እስም አልቦ ዘተረክበ በዘይደሎ ይክስብታ ለይቲ መጽሐፍ ወይርአያ። ያችን መጽሐፍ ቁልፏን ፈቶ አይቶ ሊያስረዳ የተቻለው የለም አለ። ምስጢረ ምጽትን ሊመረምራት ሊያውቃት ገንዘብ ሊያደርጋት የተቻለው የለምና፣ ወይቤለኒ አሐዱ እሞስ ተልክቱ ሊቃናት ኢትብኪ። ከሊቃናት መካከል አንዱ ኢትብኪ፣ አይዞህ፣ አትፍራ፣ አትዘን፣ አታልቅሳለን ናዎ ሞዓ አንበሳ ዘእም ነገደ ይሁዳ ዘሙእስተ ስሩ ለዳዊት ከመይፍታለይ ኢቲ መጽሐፍ ወለምአይዘም ስተስሩ ከይሁዳ ወገን የሚሆን በዳዊት ባህሪ ሰው የሆነ ሞዓ አንበሳ እሱ ድል ነስቷልና፣ ማለት ምስጢረ መጽትን ገንዘብ አድርጓታል አውቋታል ነው። ሞዓ አንበሳ አንበሳ ለወልደ እግዚአብሔርን አንበሳ ሲራመድ በጅራቱ ፍለጋውን አሰሩን እያጠፋ ይሄዳል። እሱም አሰረ ባህሪው አይመረመርምና፣ አንበሳ ሲያይ አይኑ ይከደናል። ሲነቃ ሲነቃ አይኑ ይከደናል። ሲተኛ አይኑ ይገለጣል። እሱንም ንውም በትስብእቱ ንቁህ በመለኮቱ ይለዋልና አንድም አንበሳ ሲወለድ ደክሞ ይወለዳል። በተወለደ በሶስተኛው ቀን አባቱ ጣይሮን ሲያሰማው አፈፍ ብሎ ይነሳል። ጌታም ሶስት መዓል ሶስት ሌሊት በከርሰ መቃበር አድሮ አባን ሶለ ወልዱ ሙታን ይላልና ተነስቷልና አንበሳ ይለዋል። ድል ነስቷልና አንበሳ ይለዋል። ወሬኮ ማይከለ ዝኩ መንበር ወእልክቶ አርባዕቱ እንስሳሁ ወማይከለ እልክቱ ስራ ወአርባዕቱ ሊቃናት ይቀውም በግ ከመዘርጉ እቶ። በሃያ አራቱ ሊቃናት መካከል ባሉ በኪሩቤል ላይ ባለ መንበር፣ በዚያ ላይ ተቀምጦ ጎኑን የተወጋ በግ አየው። ጎኑን እንደተወጋ በግ አየው። ጎኑን የተወጋ በግ አየው ይላል ነው ድል ነስቷልና አንበሳ ይለዋል፣ መስዋዕት ሆኗልና በግ ይለዋል። በግ እንደ ሰውነቱ፣ አንበሳ እንደ አምላክነቱ ነው። እሺ ወጎ ሰባቱ አቅርንት ወሰባቱ ዓይንት ለሱም ሰባት ቀንዶች፣ ሰባት ዓይኖች አሉት ነው ሰባት ቀንዶች ስለ ፍጹም ሀብቱ ፍጹም ሀብቱ የባህር ህይወቱ እግዚአብሔር መንፈስ ቅዱስ ስለሆነ ስለፍጽም አብጡ ሰባት ቀንዶች ሰባት አይኖች አሉት። ወዝንቶ ውህቱ መንፈሱ ለእግዚአብሔር ዘተፈነወ እስተ ኩላ ምድር ይሁም በመልአት የሚኖር ወደዚህ ምድር የወጣ የእግዚአብሔር የባህር ህይወቱ መንፈስ ቅዱስ ነው ነው አቅርንት ሐዋርያት ናቸው። ከመቃለ ቀርን ይኬልሁ ይላቸዋልና አእይንት ነቢያት ናቸው፣ መጻእያትን ያውቃሉና አንድም አይንት ካህናት ናቸው። አቅርንት ዲያቆናት ናቸው። በተለይ እኮ ይኖራሉና ወዘተወልደ መንፈስ መንፈስ መንፈስ ውእቱ እንዲ ወማሳ ወተመጣው መጽሐፍ መጥቶ በቀኝ እጁ በመንበሩ ላይ ባለ አንድም በጀተን ላይ ካለ ከሱ ከቀኝ እጁ ያችን መጽሐፍ ተቀበላት አለ ምስጢረ መጽሐትን ገንዘብ አደረጋት መረመራት፣ አወቃት ሲል ነው። ወሶበ ተመጥዋ ለይእቲ መጽሐፍ ለይእቲ መጽሐፍ መጽሐፏን መስህረ ምጻተን ባወቃት ጊዜ ወሰገዱ ሎቱ ቅድሚያሁ ለውእቱ በግ እልክቱ ዕሥራ ወአርባዕቱ ሊቃናት ወእልክቱ አርባዕቱ እንስሳሁ በመንበሩ ዙሪያ ያሉ ካህናት፣ ከመንበሩ ስር ያሉ ኪሩቤል በመንበሩ ዙሪያ ያሉ መላእክት እነዚህ ሁሉ ሰገዱለት ነው። ወያጸንዑ ኩሎሙ ጽዋዐ ዘወርቅ ዘምሉእ እጣነ ወመሰንቆ መዝሙር ወመሰንቆ መዝሙር ጽዋእ እና መሰንቆ አንድ ወገን፣ እጣንና መዝሙር አንድ ወገን ነው። ይህንን ይዘው አዲስ ምስጋና ያቀርባሉ። በተፈጥሮ አንደበታቸውን ገንዘብ ማድረጋቸውን መናገሩ ነው። ወዚህ ውእቱ ጸሎቶሙ ለቅዱሳን፣ ይኸውም የቅዱሳን መላይት ምስጋናቸው ነው። ወይዚምሩ በመዝሙር ሀዲስ በአዲስ ምስጋና ያመሰግናሉ። አምላክ ሰው ሆነ፣ ሰው አምላክ ሆነ እያሉ በአዲስ ምስጋና ያመሰግናሉ። ወይብሉ ይደልወከ ትንሰ ለዛቲ መጽሐፍ ይህ ምስጢረ መጽትን ልታውቃት ልትመረምራት፣ ገንዘብ ልታደርጋት ይገባሃል እያሉ እያሉ እስመ ተቀተልከ እስመተ ቀተልከ መስዋዕት ሆነህ ቀርበሃልና ወተሳየትከ በደምከ ለእግዚአብሔር እምነ ኩሉ ህዝብ አይዛብ ከህዝብም ካአይዛብም የእግዚአብሔርን መንግስት ሊያገለግሉ እንዲያገለግሉ በደምህ ወርቅህ ዋጅተሃቸዋልና ነው። በደምህ ወርቅህ ዋጅተህ የእግዚአብሔር መንግስት እንዲያገለግሉ አድርግሃቸዋልና ወነገድ ወባውርት ህዝዋ ዛብ ያለውን ነገድ ወበሐውርት ብሎ ደገመው ወረሰ ከምንሆሙ ለመንግሥት እግዚአብሔር ካይናት ነገሥት ኪያሆሙ ሲል ነው። እነሱን ከነሱ ወገን ነገሥትን ከይናትን አድርገህ ሾምካቸው። ኪያሆሙ እነሱን ነገስት ካይናት አድርገህ ሾምካቸው። አንድ የምንሆሙ ከነሱ ነገሥት ከይናት አድርገህ መርጠህ ሾምካቸው። ካማይም ልቁ ኩሎ ምድረ ምድርን ሁሉ ይገዟት ዘንድ አማልክት ዘበ ጸጋ ይባሉ ዘንድ ሾምሃቸው ወሰማይኩ ቃለ መላእክት ብዙሃን በአውዱ ለውእቱ መንበር ወዘእንስሳሆኒ ወዘእልክቶሆኒ ሊቃናት ሀያ አራቱ በሀያ አራቱ ሊቃናት መካከል በችሩቤል ላይ ባለው በመንበሩ ዙሪያ መላእክትን አርባዕቱ ችሩቤልን ሀያ አራቱን ሊቃናት ሲያመሰግኑ ሰማሁ። ወሁል ቋሙሳ እልፍ ዋይላ ወትልፊት አይላፋት ኢላፋት ቁጥራቸውም እልፍ አይላፋት እልፍ አይላፍ ነው። ዘእልፍ አጋዚ ዘእልፍ አጋዚ በየነገዳቸው በየነገዳቸው እልፍ እልፍ አለቃ ያላቸው ዘዘእልፍ ይላል በየነገዱ በየነገዱ እልፍ እልፍ አለቃ ያላቸው ወይብሩ በቃላብ በታላቅ ቃል እንዲህ ብለው ያመሰግናሉ። ይደ ለዋ ላውእቱ በግዘተቀጥለ መስዋይቱኖ ለቀረበው ለበጉ ምስጋና ይገባዋል አሉ። ካመይንሳ ኃይለ ወብዕለ ወተበበ ወፅና ወመንግሥተ ወክብረ ወስብተ ወበረከተ ሀያል ጽኑ ጠቢብ ስቡህ እኩት ንጉስ መባል ቡሩቅ መባል ይገባዋል እያሉ ያመሰግናል። ወኩሉ ዘተፈጥረ ዘበ ሰባይ ወዘበ ምድር ወዘታይተ ምድር ወዘ ወስተ ባይር ወኩሉ ዘውስተ የቶሙ በሰማይ በምድር ባሉ በሰማይ ያሉ ፀሐይ፣ ጨረቃ፣ ከዋክብት በምድር ያሉ እንስሳት፣ አራዊት፣ እጽዋት ወዘታይተ ምድር ካለ ፍጥረት ወዘ ወስተ ባይር በባይር ውስጥ ያሉ አዞ፣ ጉማሬ፣ አሳ፣ አንበሪ እኒ ሁሉ? ያመሰግኑታል ነው። ካለ ፍጥረት ነው። ቤታችን በነገረ ማርያም እንዳየቻቸው ያሉ ናቸው። ይህ ብሎ ስብሐት ወክብር ወሀይል ወበረከት ለዘይነብር ዲበ መንበሩ በመንበሩ ላይ ለተቀመጠው ይገባዋል አሉ። አንድም በጌትነት ላለው ስቡ ቁት ጉሩቅ መባል ይገባዋል አያሉ ያመሰግናሉ። ወለበጉ ለዓለም ዓለም አሚን ለዘላለሙ ለበጉ ክብር ምስጋና ይገባዋል በእውነት እንበላሰት ይላሉ